ከክልሎችና ከሁለቱ ከተማ አስተዳደሮች የተውጣጡ ተወዳዳሪዎች እየተሳተፉበት ባለው የክህሎት ውድድር ኤግዚቢሽን ከደቡብ ምዕራብ ኢትዮጵያ ክልል የመጣ ወጣት አቤል ተሾም አንዱ ነው። ወጣቱ ይዞ የቀረበው የፈጠራ ስራ በአንድ ማሽን የግብርና ምርቶችን ከመውቃት እስከ መኖ ዝግጅት ማከናወን የሚያስችል ነው። ይዘን የመጣ ነው። ሁለገብ የግብርና መሳሪያ ነው። አራት አምስት ነገር ከዛ በላይ ሊሰራ የሚችል ሰርተን የመጣ ነው። ይወቃል። አዝርዕቶችን የተለያዩ አዝርዕቶችን ከተወቃ በኋላ ይፈጫል ከዛ በኋላ ከተፈጨ ከተወቃም በኋላ አገዳውን ወይም የተረፈ ምርቱን ለመኖነት ያዘጋጃል ከተክታል በተጨማሪ ደግሞ ለኢሪጌሽን ደግሞ ፓምፕ አለው ማለት ነው ስለዚህ እነዚህ ነገሮች በአንድ ዋጋ አራት ማሽን ለመሸጥ ነው የዘመጣ ነው። ለመወዳደርና ለመሸጥ ነው የመጣ ነው ማለት ነው። የፈጠራ ስራው በአነስተኛ ካፒታል ጥቅም ላይ መዋል የሚችል መሆኑን የሚያነሳው የፈጠራ ባለቤቱ በውድድሩ የቀረቡ የፈጠራ ውጤቶች ችግር ፈችነታቸው ከጊዜ ወደ ጊዜ እያደገ መምጣቱንም ይናገራል። ኩንታል ለምሳሌ ከአምስት እስከ ዘጠኝ ኩንታል በሰዓት ሊፈለፍል ይችላል። ስለዚህ ከስድስት እስከ ሰባት ኩንታል ደግሞ እንትን ሊል ይችላል። አገዳች ወፕ ሊያደርግ ይችላል። የእንስሳት መኖ ሊያዘጋጅ ይችላል ማለት ነው። ዱቄትም በተመሳሳይ ነው። በጣም ፓወር በተጠቀምክ ቁጥር ስፒድ በጨመርክ ቁጥር አውትፑቱ ኤፊሽንሲ እየጨመረ ነው የሚመጣው። ስለዚህ ብዙ ነገር ሊሰራል ይችላል ማለት ነው። ኤፊሽንሲ በጣም አሪፍ ነው። ውጭ ከሚመጣው ምንም የሚያንስ ነገር የለውም። በዋጋ ካነሰ ነው እንጂ። ስለዚህ በዋጋ የሚያንሰው ነገር ደግሞ መገዛት የሚችል ነው፣ አፎርደብል ነው። ማሽኖቻችንን ዘ ሴም ፋንክሽን እያላቸው ሰው የኛ ማሽን መምረጥ መቻል አለበት። እኛ ሁለት መቶ ሺህ ብር ነው የሚሸጠው። ሸጠንም ከዚህ በፊት አንድ ሸጠናል፣ ደረሰኝም አቅርበናል። ሊሸጥ ይችላል። ችግርም እየፈታ ስለሆነ ዊትነስ አለን ማለት ነው። ስለዚህ ጥራት እና ውበታቸው በየዓመቱ እየጨመረ የመጣ ነገር ነው ያለው። ፉክክሩ በጨመረ ቁጥር ጥራት እና ውበት ላይ ይዘት ላይ በዋጋ ተፎካካሪ መሆን የውጭን የሚመጣውን ኢምፖርት ሰብስቲቲ ማድረግ እየጨመረ ነው የሚመጣው። አምስተኛው ላይ ከዚህ የተሻለ ምርጥ የሆነ ነገር እጠብቃለሁ እኔ ፉክክሩም ይጨምራል የተሻለ ነገር ይመጣል ብዬ ተስፋ አደርጋለሁ። በነበረው የውድድሩ ቆይታ ጥሩ ልምድ ያገኘበት መሆኑን የሚያነሳ ወጣቱ፣ በዘርፉ እየታየ ያለው መነቃቃት እንደ ሀገር በዚህ ልክ በትኩረት ከተሰራበት መሰል ገቢ ምርቶችን በሀገር ውስጥ መተካት ያስችላል። ተሳትፎ እንደ ኤግዚቢተርና እንደ ቴክኖሎጂ ውድድር ነው፣ በሁለት መንገድ ነው። በቴክኖሎጂ የመጣንበትን ውጤት አሳክተናል። ሁለተኛ ነው የወጣ ነው። በሀገር አቀፍ እንደ ቢዝነስ ገና የምንጠብቀው ነገር አለ። በዚህ ሴክተር ላይ ግብርና ሚኒስቴር ከውጭ የሚያስመጣቸውን ነገሮች ከኛ ቢገዛ ከኛ ጋር ቢሰራ ያተርፋል። ስለዚህ እኛ ይዘን የመጣ ነው ዓላማ የመሸጥ የማስተዋወቅ ቴክኒክ እና ማየው የኛ ቡታጀራ ፖሊቴክኒክን ብታይ እንደ ቢዝነስ እኛም ኢንተርፕራይዝ ሆነን ወተናል። ሁለቱንም ነው ሳይድ ባይ ሳይድ እንሰራ። አገር ውስጥ የሚሰሩ ማሽኖች ትንሽ ቢታገዙ ሙሉ ለሙሉ የውጭ ምርቶችን ሊያስቀሩ የሚችሉ ናቸው በአብዛኛው አይተ ከኛም ዘርፍ ውጪ ያሉትም በእኛም ዘርፍ ያሉት እገዛ ቢኖሯቸው ችግር ፈቺ ናቸውም ዋጋቸውም ተመጣጣኝ ነው በሀገር ውስጥ ገንዘብ ምትገዛው ትችላል። የፈጠራ ባለሙያው ከውድድሩ ለቀጣይ የፈጠራ ስራዎቹ ትልቅ ተስፋ ሰንቋል። ግን ደግሞ በቴክኒክና ሙያ ዘርፉ ችግር ፈቺ የፈጠራ ስራዎች ለሀገር እድገት የበኩላቸውን እንዲወጡ መስራት የግድ ይላል። ውድድሩም ብዙ ብዙ እኛም ልምድ ያገኘንበት ነው። ብዙ ተወዳዳሪዎችም ተፎካካሪዎችንም አይተናል። ሁሉንም ፖሊቴክኒኮችን ክልሉ ያሉትን ፖሊቴክኒኮች አይተናል። ስለዚህ እኛም በቲም ይዘን የመጣ ነው ማሽን ይዘን ቀርበን በውድድሩ ላይ ተገኝተናል ማለት ነው። ቀጣይ ቴክኒክና ሙያ የሀገሪቱን ችግር ሊፈቱ በጠቅላላ የሚችሉ ነገሮችን ማምረት አለበት ብዬ ነው ማስበው። ፕሮዳክቶችን አምርቶ ተፎካካሪ ሆኖ መንግስትም እንደ ፖሊሲ ይዞት ቴክኒክና ሙያን እያየ እየደገፈ የተሻለ ውጤት ሊያመጣ የሚችል ነገር ሰርቶ ማንም የትኛውም ቴክኒክና ሙያ በመንግስት ሳይደገፍ ውጤታማ አይሆንም። ስለዚህ ድጋፍ ይፈልጋል ማለት ነው።